አሰላሙ አሌይኩም ወረህማቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ተከታታዮች እንደምናላችሁ፣ በያላችሁበት ያለምዳቻ ሰላማችሁ ይብዛ። ዛሬ የምንሰራው በጣም ፈጣን የሆነው ቆንጆ ለስላሳ የኢትዮጵያ እንጀራ የመሰለ ነው። እዚህ ጋር ሁለት አይነት ዱቄት አዘጋጅቻለሁ፣ ነፍቼ ማለት ነው። በነገራችን ላይ ይህን የምሰራው እስከ ዛሬ ስንሰራ እንጀራ ትንሽ ሞቅ ሞቅ እናደርገው ነበር እሳት ላይ። አሁን ግን አናደርገውም ማለት ነው። አብራችሁን ቆዩ። በጣም ትወዱታላችሁ። ቀላል፣ ፈጣን፣ ቆንጆ እንጀራ የሚያምራችሁ በተለይ በስደት ያላችሁ ቀለል ያለ የእንጀራ አጋገር ነው። ሁሉንም እስከ መጨረሻው ተከታተሉ። አብራችሁን ሁኑ። መልካም ጊዜ። እንግዲህ እዚህ ጋር ጎድጓዳ ሳህን አዘጋጅቻለሁ ማለት ነው። ውሃ አለኝ። በመጀመሪያ እንግዲህ የሚበቃኝን መጠን ትጨምራለሁ ማለት ነው። ከዛ ዱቄቱን እንደዚህ እጨምራለሁ። ያው ካሜራማን ስለሌለ ጊዜው እየጨመርኩ አሳያችኋለሁ። እንግዲህ እንደዚህ ውሃ እየጨመርኩ በቅድሚያ እበጠብጠዋለሁ ማለት ነው፣ ቀጠን አድርጌ። ያው በጣም እንዳይቀጥንባችሁ ታጠንቀቁ። ከቀጠነ ያው ትንሽ ይከብዳል ማለት ነው። እንደዚህ እያረኩኝ እበጠብጠዋለሁ። እዚህ የሚቀረኝ አለ፣ ሁሉንም እንግዲህ ወደ ቤተሰቦቼ ድካም ይቆጥባል፣ ጊዜም ይቆጥባል። በዚህ መልኩ ትንሽ ውሃ ብቻ ነው የጨመርኩት በእጄ አይደለም። ከዚህ በኋላ እንግዲህ የራሱ የሆነ እርሾ አለው። በነገራችን ላይ እኔ ሁል ጊዜ እንጀራ ከጋገርኩ በኋላ እርሾ አስቀራለሁኝ። እርሾ አለ ማለት ነው። ከዛ እዚህ ጋር መኪናዬን አዘጋጅቻለሁኝ እጨምራለሁ እንደዚህ አድርጌ ያው በጣም ቀላል ነው። ማብካትም የለ ድካምም የለ። ግልግል ግልግል ነው ማለት ነው። እንግዲህ ይቅርታ ለመንጠባጠቡ፣ ይቅርታ እየጠየኩኝ ያው ካሜራ ሚዝሊ ቢኖር እንትንለው ነበረ። ከዛ በደንብ አርጋችሁ ሶስት ሶስት ደቂቃ ተመቱታላችሁ በከላት። በጣም ቆንጆ ሽፍፍ ያለ እንጀራ ነው የሚወጣው ማለት ነው። ውድ ቤተሰቦች እንግዲህ ከአሁን በፊት ስጋግር ያስቀረሁት እርሾ አለ ማለት ነው። ከላይ ያለውን ውሃውን እንግዲህ ከላይ ላይ ያለውን ውሃውን አጥልየዋለሁ፣ በዚህ መልኩ ማለት ነው። ትንሽ የውሃ ጨመር አድርጌ እንትንለዋለሁኝ። እንደዚህ ከድኜ በደንብ አድርጌ እመተዋለሁ። ይሄ እርሾ ነው፣ ከበፊት የማስቀምጠው ሁልጊዜም ጋግሬ ስጨርስ የማስቀምጠው ፍሪጅ ውስጥ የማስቀምጠው ነው። እናንተ እርሾ መስራት ከፈለጋችሁ አንድ ኮብ ዱቄት፣ እንደዛሬ ትንሽ የካሜራ አድርጋችሁ፣ የእርሾ ካሜራ ማለት ነው ታሳድሩታላችሁ። ነገ ጥልል አድርጋችሁ በእንደዚህ አይነት እቃ ያስቀመጠቃ እርሾ ሰራችሁ። ቀለል ያለ እንጀራ ማረን እንጀራ የሚያመጣልን ምናምን እያላችሁ መጨናነቅ አያስፈልግም ማለት ነው። በጣም ቆንጆ አይናማ እንጀራ ነው የምትጋግሩት። እርሾ በዚህ መልኩ በደንብ መትቻዋለሁ። እዚህ ጋር ጨምረዋለሁ ማለት ነው። በእጅ ማቡካት ምናምን ዲካም ቀረ። የምር በጣም ደስ ይላል። አንዳንዴ ዘመናዊነት ወይም በዚህ ዘመን በጣም ስራ ቀለል ይላል እና እኔ በጣም እንግዲህ ቤተሰብ እዚህ ጋር ጎርጓዳ ሳህን አዘጋጅቻለሁ። በዚህ መልኩ አያችሁት፣ እዚህ ጋር ጨምረዋለሁ። ቀሬንም በዚህ መልኩ ፈጫለሁ ማለት ነው። በደንብ አድርጌ ማሽን ውስጥ አሁኑ እራሱ ብትጋግሩት የሚወጣ ነው የሚመስለው። በደንብ ማሽኑ ስለሚመታው በጣም ነው የሚያምረው አይኑ ማለት ነው። በነገራችን ላይ ነጭ ዱቄት ብቻ መጋገር የምትፈልጉ ሰዎች ትንሽ እሳት ላይ ሞቅ ሞቅ ብታደርጉት ከለሩ ፀየም ይላል ማለት ነው። ነጭ ነገር ደስ አይልም እና እንደዚህ ይሆናል። እኔ ግን ሁለት አይነት ዱቄት ነው የምጨምረው። አንደኛው ብራውን የሆነ ዱቄት ነው። ውድ ቤተሰቦቼ፣ ነጭ ዱቄት መጠቀም የምትፈልጉ ሰዎች ትንሽ እሳት ላይ ሞቅ ሞቅ ብታደርጉት ከለሩ ቀይር ይላል ማለት ነው እና ትንሽ እሳት ላይ ሞቅ ብታደርጉት ይሄን የመሰለ ከራር ይሰጣቸዋል። እኔ ሁለት አይነት ዱቄት ስላለኝ ለራሴ ነው ግዴታ ነጭ ባይሆን እንጀራው የተመረጠ ይመስለኛል። ከጤፍ ውጪ ያለው የሚጋገሩ እንጀራዎች ነጭ ባይሆኑ አሪፍ ነው። እንደዚህ ጸይም ያለ ሲሆን በጣም ደስ ይላል። ለማንኛውም እኔ በጣም የወደድኩት ጊዜ የሚቆጥብ ድካምም የሌለው ነው ማለት ነው። ቤተሰብ እንግዲህ ሁሉንም በማሽን የፈጭቼ ጨርሻለሁ። በዚህ መልኩ ለመጋገር ምቹ እንደሆነ አድርጌ ነው ያቀጠምኩት ማለት ነው። እንደምታዩት ነው። አራት ሰዓት ጠብቄ እንገናኛለን። እስከዛው ሰላም ሁኑ። በጣም ቆንጆ እንደምታዩት ነው። ከአሁኑ በቃ ሽፍፍ አለ። በጣም የወደድኩት አገጋገር እስከዛሬ። ዛሬ አምሳለሁኝ በእጅ አቦካለሁ፣ በደንባሻለሁ እላለሁ ምናምን በዛ ላይ ደግሞ እንደዛም ብሎ ደግሞ ላይ ያምር ይችል ነበር እና ዛሬ ግን በጣም የወደድኩት አገጋገር ነው። መቼም መሞከራ የጠፋ ሞክሩት። ውድ የቻናል ተከታታዮች አብራችሁን ቆዩ። ከአራት ሰዓት በኋላ ቆንጆ እንጀራ እየጋገርን እንገናኛለን ማለት ነው። ውድ ቤተሰቦቻችን እንግዲህ እንደነገርኳችሁ ከአራት ሰዓት በኋላ ሊጣችን በዚህ መልኩ በደንብ ኮፍ ብሎልናል። ቆንጆ እንጀራ እንደሚሆን አልጠራጠርም። ወደ መጋገሩ እየሄድን ነው። እንግዲህ አላቅም ትንሽ ቀጠን ያለ ይመስለኛል። እንሻላ እዚህ ጋር እንግዲህ መጥበሻ ይንጥጃለሁ። ያው እኛ የምነጋገረው በመጥበሻ ነው። መጥበሻ የሰምትልኛ ትንሽ ሰሰሰስ አድርጋት አለሁኝ ማለት ነው። እንደዚች አድርጌ አላሁ አክበር። አንድ እጅ ግን ከባድ ነው። ትንሽ ከደን ላድርገው። ይህ እንደነገርኳቸው ተጋግሯል። በጣም ሽቆንጆ አይናማ እንጀራ ነው። ታያችሁት። ቆንጆ አይናማ እንጀራ ነው ነው። እንግዲህ ቤተሰብ በጣም ቆንጆ አይናማ እንጀራ ከፈልጋችሁ በዚህ መንገድ ስሩ እላችኋለን ማለት ነው። እንግዲህ ማየት ማመን ነው። እንደምታዩት ነው። አይኑ በጣም ቆንጅዬ ነው። በጣም በጣም ቆንጅዬ እንጀራ ነው። ልስልስ ያለ ማለት ነው። ሰርታችሁ ሞክሩት ሰርታችሁ ሞክሩት። እኔ እንግዲህ በዚህ መልኩ ለሶስት እና ሰርታችሁ ሞክሩ። በጣም እንደምትወዱት አደርጋለሁኝ። በጣም ቆንጆ ልስልስ ያለ ነው የሚሆንላችሁ። በተረፈ እወዳችኋለሁ፣ እስከ ቪዲዮ መጨረሻ አብራችሁኝ ሆኑ።